ወደ ሀገሬ ልጆች እንዴት ናቸው? ዛሬ ቆንጆና በጣም የሚጣፍጥ ቁርስ ወይም እራት አብረን እንስራ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናቸው? ወደ ሀገሬ ልጆች ሰላም ናቸው? እኔ ደህና ነኝ፣ አልሐምዱላ። ዛሬ በጣም ለየት ያለ እንግዲህ እኔ እራት ነው የሰራሁትኝ፣ እናንተ ቁርስ መስራት ትችላላችሁ። በጣም ነው የሚጣፍጠው። በጣም ቆንጆ የሆነ እንቁላል እንሰራለን ማለት ነው። አብረን ተከታተሉ። ወደሚያስፈልገ ነ ሲኤችኦኑ የተጠቀምኩት አሁን እንቁላሉን ከላይ ጨምረዋለውኝ። አላማስለውም። ልክ እንደ ቂጣ ነው። እንዴት የሚበስለው ማለት ነው። አይማሰልም። ከዛ ገጥመዋል።